ሰላም ሰላም፣ ጤና ይስጥልን ክቡራንና ክቡራት የዩቲዩብ ቻናል ላይ ተከታታዮች፣ ይህ ስለ ኢንሹራንስ፣ የኢንሹራንስ አገልግሎት፣ የኢንሹራንስ ኢንዱስትሪና ተያያዥ ጉዳዮች መረጃዎችን የማጋራበት የዩቲዩብ ቻናል ሲሆን ዛሬም በሌላ ጠቃሚ መረጃ ተመልሻለሁኝ። ይኸውም በምስረታ ላይ የሚገኘው የመጀመሪያው ኢስላሚክ ወይም ደግሞ ተካፉል የኢንሹራንስ ኩባንያን በተመለከተ መረጃዎችን የማጋራችሁ ይሆናል። አብራችሁን ቆዩ። በሪፖርተር ጋዜጣ በቢዝነስ እትሙ ላይ በተቀመጠው መረጃ መሰረት በኢትዮጵያ የመጀመሪያው ኢስላሚክ ኢንሹራንስ ወይም ደግሞ ተካፉል የኢንሹራንስ ኩባንያ ይሆናል ተብሎ የሚጠበቀው አማና ተካፉል የኢንሹራንስ ኩባንያ ወደ ስራ ለመግባት የሚያስችለውን ቅድመ ዝግጅት ማጠናቀቁ ተገለጸ። ሱዳናዊ ዋና ስራ አስፈጻሚም መቅጠሩ ተገልጿል። ከኩባንያው የተገኘው መረጃ እንደሚያመለክተው ኩባንያውን ለማቋቋም የሚያስችሉና ብሔራዊ ባንክ የሚጠይቃቸውን መስፈርቶች የያዘ ሙሉ መረጃ የቀረበ በመሆኑ አሁን የሚጠበቀው የኢትዮጵያ ብሔራዊ ባንክ የመጨረሻ ውሳኔ ብቻ መሆኑ ተገልጿል። የኩባንያው አደራጆች አባልና የፕሮጀክት ማናጀር የሆኑት አቶ አህባቡ አብደላ ለሪፖርተር እንደገለጹት በኢትዮጵያ የመጀመሪያው ተካፉል የኢንሹራንስ ኩባንያ እንደሚሆን የሚጠበቀው ይህ ኩባንያ ከ240 ሚሊዮን ብር በላይ የተፈረመ ካፒታልና ከ68 ሚሊዮን ብር በላይ የተከፈለ ካፒታል ይዞ ኢንዱስትሪውን ይቀላቀላል ብለዋል። የኩባንያው ባለአክሲዮኖችና መስራቾች ጉባኤ በማካሄድ የቦርድ አባላት የመረጡ ሲሆን አሁን የሚጠበቀው የኢትዮጵያ ብሔራዊ ባንክ ውሳኔ ብቻ ስለመሆኑ የአቶ አህባቡ ማብራሪያ ያመለክታል። ብሔራዊ ባንክ ፈቃድ በሰጠ በሶስት ወራት ውስጥ ቢያንስ በአንድ ቅርንጫፍ አገልግሎቱን እንደሚጀምር ገልጸዋል ያሉት አቶ አህባቡ ይህም በኢትዮጵያ የኢንሹራንስ ኢንዱስትሪ ውስጥ አዳዲስ አሰራሮችን መተግበር የሚያስችል በር መክፈቱን ያሳያል። ኩባንያው ሲቋቋም በኢትዮጵያ የመጀመሪያው ተካፉል የኢንሹራንስ አገልግሎት አቅራቢ እንደሚሆን ስራው ለኢትዮጵያ አዲስ በመሆኑ ኩባንያውን የሚመራ ዋና ስራ አስፈጻሚም ከውጭ ስለመቀጠሩ ታውቋል። የአማና ወይም ደግሞ ተካፉል የመጀመሪያው ዋና ስራ አስፈጻሚ በመሆን የተቀጠሩትም በመስኩ ልምድ ያላቸው ሱዳናዊ መሆናቸው ተጠቁሟል። የዋና ስራ አስፈጻሚው ሹመት የሚወሰነው በኢትዮጵያ ብሔራዊ ባንክ በመሆኑ ይህ እንዲጸድቅ ከሌሎች መረጃዎች ጋር ለባንኩ ጥያቄው የገባ ሲሆን የዚህም ምላሽ እየተጠበቀ መሆኑን ለማወቅ ተችሏል። የኢትዮጵያ ብሔራዊ ባንክ ይህን ሹመት ካጸደቀ በፋይናንስ ኢንዱስትሪው የመጀመሪያ ዋና ስራ አስፈጻሚ ይሆናሉ ተብሎ ይጠበቃል። አማና የኢንሹራንስ ባለ አክሲዮኖች ከአንድ መቶ በላይ ሲሆኑ አብዛኞቹ ባለ አክሲዮኖች ግለሰቦች ሳይሆኑ ተቋማት ናቸውም ተብሏል። በባለድርሻነት የፋይናንስ ተቋማት አብላጫውን ድርሻ የያዙ ሲሆን በኢትዮጵያ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት በመስጠት ላይ የሚገኙት አራቱ ከወለድ ነጻ ባንኮች በአማና ውስጥ የባለቤትነት ድርሻን በመያዝ ተጠቃሾች ናቸው። በአሁኑ ወቅት በመስኮት ደረጃ የተካፉል ኢንሹራንስ አገልግሎት የሚ የሚሰጡ ወደ አምስት የሚሆኑ የኢንሹራንስ ኩባንያዎች ያሉ ሲሆን የመጀመሪያው በመስኮት ደረጃ ይሰጥ የነበረው ተካፉል የኢንሹራንስ ኩባንያ ግሎባል ኢንሹራንስ መሆኑን መረጃዎቹ ያመለክታሉ። ራሱን የቻለ የተካፉል ኢንሹራንስ አገልግሎት የሚሰጥ ኩባንያ መቋቋሙ ዘርፈ ብዙ ጠቀሜታ ያለው መሆኑን የገለጹት አቶ አህባቡ የአገርን ኢኮኖሚ ከማነቃቃት አንጻር ጉልህ ሚና እንደሚኖረውም ጠቅሰዋል። ራሱን የቻለ የተካፉል ኢንሹራንስ ኩባንያ መቋቋም ሊሰጥ ከሚችለው ጠቀሜታ ውስጥ ከወለ የደን ነጻ ባንኮች ለሚሰሯቸው እያንዳንዱ አገልግሎቶቻቸው ላይ ሸሪአን መሰረት ያደረገ የኢንሹራንስ ስራን ስለሚፈልጉ ይህን ሽፋን በመስጠት የሚያግዝ መሆኑ አንዱ ነው። እንደ አገር ብዙ የኩባንያዎች የኢንሹራንስ ሽፋን አስገዳጅ የሆኑ ከመምጣታቸው ጋር በተያያዘም በእምነታቸው ምክንያት ከኢንሹራንስ አገልግሎት የራቁትን የህብረተሰብ ክፍሎች ተጠቃሚ ማድረግ የሚያስችል እድል የሚፈጥር መሆኑም ተጠቅሷል። ይህ ደግሞ አጠቃላይ የኢንሹራንስ ሽፋን ምጣኔውንም እንደሚጨምር ተገልጿል። ሌላው ወሳኝ ጉዳይ ነው ያሉት ከውጭ ንግድ ጋር በተያያዘ ሊያስገኝ የሚችለውን ጥቅም ነው። አቶ አባቡ በዚህ ረገድ በሰጡት ማብራሪያ ከኢትዮጵያ ወደ መካከለኛው ምስራቅ ስጋና ጥራጥሬን ጨምሮ የተለያዩ የውጭ ንግድ ምርቶችን እየላክን በመሆኑ እነሱ የኢንሹራንስ ሽፋን ሀላል መሆን አለበት እያሉ በመሆኑ ለእነዚህ አይነት ያሉ ጥያቄዎችን በአግባቡ ለመመለስና የሚላኩልን ምርቶች ሀላል ያልሆነ የኢንሹራንስ ሽፋን ስለሆነ ምርቱ አይገባም የሚለውን እርምጃቸውን እንዲቀይሩ ያስችላል ብለዋል። ስለዚህ የ የውጭ ንግድ ምርቶች ሀላል በሆነ መንገድ ወይም ደግሞ ሀላል በሆነ መልኩ በተካፉል ውስጥ ያገኛሉ። ይህ ማለት የመካከለኛው ምስራቅ ገበያችንን እንዲጨምር ያግዛል በማለት የኢንሹራንስ ኩባንያው መቋቋም ሊሰጥ ይችላል ያሉትን ጠቀሜታ ገልጸዋል። ስለዚህ ክቡራትና ክቡራን የቻናል ቤተሰቦች አዲስ በመቋቋም ላይ ስላለው የመጀመሪያው ኢስላሚክ ወይም ደግሞ ተካፉል የኢንሹራንስ ኩባንያ በተመለከተ ይዤላቸው የመጣሁት መረጃ ይህንን ይመስል ነበር። ኢንሹራንስን የኢንሹራንስ አገልግሎትን በተመለከተ ሀሳብ አስተያየት እንዲሁም ጥያቄ ያላችሁ ኮሜንት ላይ እንድታስቀምጡልኝ እየጠየቅኩ በሌላ ጠቃሚ መረጃ እስከምንገናኝ ድረስ ጤና ይስጥልኝ።